ናዝናለን ናዝናለን ኤኒዌይስ ቴንክዩ ወንድሜ መክረው። እዚህ ጋር አንድ አስተያየት እያየው ነበረ። ልክ እንደዚህ አይነት አሁን ሙስሊምና ክርስቲያን አንድ ላይ እንዲወዱት ከሚፈልግ ሰው በላይ የዋህ ማን አለ? አይ ውስታዝ ሀሳብህ ራሱ እስኪ ማታ ቁጭ ብለህ አዳምጠው ታፍርበታለህ፣ ይለኛል። አቡ ቡኻሪ ጥያቄ ልጠይቅህ፣ አቡ ቡኻሪ የት ነው የምትኖረው? አንተ አንተ የምትኖረው ለምሳሌ አዲስ አበባ ከሆነ አዲስ አበባ ውስጥ አንድ ዳንኤል የሚባል ጓደኛ አለኝ ሌላ ደግሞ አብዱል ፈታህ የሚባል ጓደኛ አለኝ ሁለቱ ሙስሊሞች ናቸው ሁለቱም ይወዱኛል ምን ችግር አለው? በአንተ አስተሳሰብ እኔ የዋህ ልሁን አንተ ምንድነህ ለምንድን ነው ክርስቲያኖች ይጠሉኛል ብለህ የምታስበው የሆነ ችግር አለብህ ማለት ነው ወይ ጸባይህ ጥሩ አይደለም ማለት ነው ሰዎች እንዲወዱ አታረግም ነቢዩ እኮ ሰለላሁ አለይህ ወሰለም በመንገድ የሚያልፍ ሰው ፈገግታቸው ስቦኝ ነው ብሎ ወደ እሳቸው ተጠግቶ የሚያስተምሩትን ነገር ለመማር ዝግጁ ነበር። አንተ የምታምንባቸው ነቢይ ሰለላሁ ዐለይሂ ወሰለም ሁሉም የተቀበላቸው። ለምን ታዲያ ካልወደዱህ፣ ሰዎች እንዲሰልሙ እንዴት ታስባለህ? ለምሳሌ እንዲሰልሙ የምታስብ ከሆነ ካልወደዱህ እኮ አይሰልሙም። መጀመሪያ መጥተው አንተን አይተው፣ ከዛ ማንነትን ሲያቁት፣ ከዛ አስተምሮትን ሲወዱልህ ነው የሚመጡት። ስለዚህ እንዲህ አይነት ብሎክ ያደረገ በራሱ ማይተማመን ሁሌ የሚፈራ ሁሉም ሰው ይጠላኛል ወይም ከእምነት አድርጎ ያስባል። በክርስቲያኖች መጠላት ከእምነት አካል አድርጎ ያስባል። አንዳንድ የቁርአን አንቀጾች አሉ የሚጠቅሱ፣ አይወዱህም ምንም ብታረግ ምናምን። እነዛ ጦረኞቹን ነው ጦር ይዘው የወጡ የተዋጓቸውን ምናምን ነው እንጂ ሁሉንም አላለም። ሌላ ቦታ ላይ ደግሞ ምን ታገኛለህ? ሱረቱል ማኢዳ ላይ ለምሳሌ ወለተጂደን አቅረበሁ መወደተን ለለዚነ አመኑ ለዚነ ቃሉ ኢና ነሳር ክርስቲያንን የሚሉ ለአንተ ቅርብ ወዳጆች ሆነው ታገኛቸዋለህ። እንዴት ነው ነቢዩ ሰለላሁ ዐለይሂ ወሰለም ሰሓባዎቻቸውን ሂዱ ወደ ሐበሻ ያ ክርስቲያኑ ሰውዬ ጋር፣ ነጃሽ የሚባላለ ክርስቲያን ሰው ነው እሱ

በሱ ቤት አሁን አቡ ቡኻሪ አውቆ ሞቷል። ቡኻሪን በስም ብቻ ነው የያዘው። ይቅርበልኝና ተስተካከል፣ ወንድም አለ። እንዲህ አይነት ምንድን ነው የሚባለው? አጉል አስተሳሰብ ይዘህ በህብረተሰቡ መካከል። እንደ ኳስ ሜዳ አካባቢ ያደገ ሰው የሚረዳው ነገር ነው ይሄ። ከክርስቲያን ወገኖቼ ቤተ ክርስቲያን ሄደው ይመጡትም ይወዱኝ አሉ። ከዛ እንደውም የሚያዝሉኝ አቅፈውኝ የሆነ ቦታ ወድቄ አንስተውኝ አጥበውኝ የሚያስቀምጡኝ አሉ። እንደነ ቢንያም አይነቱ መቄዶንያ የሚሰራው ስንቱን የአንተን ሙስሊም አባቶች አረን አቅፎ ደግፎ ትላቸውን አጥቦ ምን ብሎ ክርስቲያን ነው። ግን እንደዚህ አይነት ሰዎች አሉና፣ ለምንድን ነው አይናችን መከፈት ያልቻለው ሁሌ ሰዎች ሁሉ ይጠሉናል ብለን እንድናስብ የተሰራብን ምህታት ምታት ምን እንደሆነ አላውቅም። ክርስቲያንም አለ እንደዛ የሚያስብ ክርስቲያን ከሆነ በቃ ሙስሊሞች ሁሉ ገጀራ ይዘዋል፣ ገጀራ እየሞረዱ ነው ምናም ብሎ የሚያስብ ደደብ አለ። ተነስቶ ዝም ብሎ በሚዲያ ሳይቀር ይህን የሚለፍፍ ማለት ነው። እና ሁለቱም ሳይድ ያለው ጽንፍ ጥግ ይዞ እንዲህ አይነት መከራ የሚያሳየን ብዙ አለ።